ሰዎች በድፍረት ስለ ወንድሞቻችን ለማወቅ የምናደርገውን ጥረት እንደተራና እንደተርታ ነገር ይቆጥሩናል። ምን ምን ላይ እንደሚተረጉም እንኳን እኮ ብዙ አያውቁትም፣ አይጨነቁም። እንደሚሉት ነበር። በአንዲት ቤተ ክርስቲያን ውስጥ ያሉ ወንድሞቻችን ናቸው። ቅዱሳን በላይ አደራችሁን ከየትኛውም ከሚያልፍ ሕይወት ዓለም ጋር ተጣብቃችሁ እንዳትገኙ። ለሚያልፍ ሕይወት ዓለሞች ስንቶች ተገዳደሉ። ለሚያልፍ ሕይወት ዓለሞች ስንቶች ደማ ፈሰሱ። ወንድሞቻችሁን ደሴሽ ታደረጋላችሁ ታደረጋችሁ እና ተጨካኞች ናችሁ። እንደዚህ የሚሉት እኮ በላይ ራፍተው አድነው ብለው ያማልዱና ጄሮም፣ የተባለ የቤተክርስቲያን ሊቅ ክርስቲያኖች ለጸሎት ሲቆሙ ይላል መልአካቸውም አብሮ ይቆማል ይላል። ኢየሱስ ክርስቶስን ማን ብለን እንመነው? ለሚሉት ለእነዚህ አይሁድ እቅጩን ማስተማር ነበር ስለው፣ ቅዱስ ጳውሎስ በቀኝ የተቀመጥ ያለው ሚካኤልን ነው? አይደለም። በቀኝ የተቀመጥ ያለው ገብረኤልን ነው? አይደለም። በቀኝ የተቀመጥ ያለው ማን ነው? ለዚህ እኮ ነው መልአካቸው አጠገባችሁ ስለሆነ፣ ባካችሁ አፋችሁን ሰብስቡ። መጽሐፈ ኢዮብ ምዕራፍ 33 የቀናውን መንገድ ለሰው ያስታወቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመድማ ወደ ጉብዝና ወራት ይመለሳል። ወደ እግዚአብሔር ይጸለያል፣ እርሱም ሞገስን ይሰጠዋል ይላል። አንድ የኢዮብ ጓደኛ ነው ይህንን ቃል የተናገሩ። መልአክ ቢገኝለት። መልአክ ማለት ቀጥተኛ ትርጉሙ በሁለት መንገድ ይፈታል። አንደኛው መልእክተኛ የሚል አላክ ማለት ነው። ሁለተኛው ትርጉሙ አለቃ ሹም ማለት ነው። በተለይ ሁለተኛውን ትርጉም በራህ ዮሐንስ ምዕራፍ ሁለት እና ምዕራፍ ሶስት ላይ በግልጽ ታገኙታላችሁ። ለፊላዴልፊያ ቤተክርስቲያን መልአክ እንዲህ ብለ ጻፍ፣ በትያጥሮን ላለች ቤተክርስቲያን መልአክ እንዲህ ብለ ጻፍ እያለ ለሰባቱ አብያተ ክርስቲያናት መልእክት ሲያስተላልፍ መልአክ መልአክ መልአክ ብሎ ነው ያስተላለፈላቸው ይሄውም ቤተ ክርስቲያኒቱን ለሚያስተዳድሩ፣ ለሚመግቡ፣ ለሚመሩ ለበላይ ጠባቂዎቻቸው ወይም አለቆቻቸው የተላከች መልእክት ነበረች። እና መልአክ ማለት አለቃ ነው፣ መልአክ ማለት ሹም ነው የሚለው ትርጓሜ የያዘው ከዚህ ተነስቶ ነው። በቤተ ክርስቲያናችን ማይታችሁ ከሆነ የቤተ ክርስቲያን አስተዳዳሪ ሲሾም ስማቸው ከዚህ የመጣ ነው የሚሆነው በአብዛኛው መልአከ አርያም፣ መልአከ ሰላም መላከ እያለ ይቀጥላል እና ከዚህ የቤተክርስቲያን ስም አወጣተው ፊት መነሻ ተደርጎ የመጣ ነው እና መልአክ ማለት አንደኛው አለቃ አንደኛ ሹም ማለት ነው። አንደኛው ደግሞ መልእክተኛ ከግብራቸው አንፃር እየተሰጣቸው ስም ነው። መላእክት በሁለት ወገን መጥቀስ ይቻላል። አንደኞቹ የእግዚአብሔር መላእክት ናቸው፣ ብርሃናዊ መላእክት የሚባሉት ናቸው። ሁለተኞቹ ደግሞ እኔ የፈጠርኳችሁ ብሎ በትዕቢት ምክንያት ኮራ ወደ ጥልቁም ጣሉ የተባለ የጨለማው ሰራዊት ደግሞ አለ። እሱም ዲያብሎስ እና መላእክቱ ናቸው። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ተብሎ ከሰራዊቱ ጋር የወደቀው አንደኛው ደግሞ ዲያብሎስ እና ሰራዊቱ፣ ለቤተክርስቲያናችን ቋንቋ አጠራር የጨለማ አበጋዝ የሚባሉት እነሱ ናቸው። አንደኞቹ ደግሞ ቅዱሳን ክቡራን አያላን ንጹሃን ሩሩሃን የሆኑ መላይክት እነሱ ደግሞ ብርሃናውያን መላይክት የሚባሉት ናቸው። ሁለት ወገን ናቸው። መላይክት በለተ ሁ የተፈጠሩት በመጽሐፈ ኩፋሌ ምዕራፍ ሁለት ቁጥር ሰባት ላይ እንደተጠቀሱ በመጀመሪያው ቀን ይኸውም በለተሁድ የተፈጠሩ ፍጥረታት ናቸው መላይክት እና ይህ የኢዮብ ወዳጅ ኢዮብን ባየና ከኢዮብ ጋር ንግግር በጀመረ ጊዜ ለኢዮብም የተመኘለት አንድ መልአክ ቢገኝለት ከሺህ መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል ያለው። ይኸውላችሁ የእግዚአብሔር መላእክት በእግዚአብሔር ፊት ሊቆሙ መጡ ይላል መጽሐፈ ኢዮብ ምዕራፍ አንድ። ዲያብሎስም ደግሞ ከእነሱ ጋር መጣና አንድ ሰው ያማበት ጀመረ። ምን አለው? እዮብ እኮ የሚያመሰግንህን፣ እዮብ እኮ የሚያመልክን፣ ቤቱን ባርከህለታል፣ ንብረቱን የሰላ አድርገዋል ቤቱን ሞልተ ይለቃል። ታዲያ እንዴታ ምስግን፣ ታዲያ እንዴታ ምልክ፣ ታዲያ እንዴታ አክብር፣ ታዲያ እንዴታ ይገዛል። በውኑ ባሪያ ኢዮብን አየኸውን አለው። ኢዮብን ዲያብሎስ ለምኖ አስፈቅዶ መከራ መታበት። እግዚአብሔር የኢዮብ ማንነት ይገለጥ ዘንድ፣ የኢዮብ ክብር ይበዛ ዘንድ ዲያብሎስ እንዲያፍር ኢዮብ እንዲከብር ኢዮብን የሚያውቅ አምላኩ ፈቀደለት። ነፍሱን እንዳትነካ በስጋው ላይ ግን ስልጣን ሰጥቻለሁ አለው። ኢዮብ ያ ሁሉ መከራ ደረሰበት። በዛ ሁሉ መከራ ውስጥ ኢዮብ እግዚአብሔርን አከበረ። እግዚአብሔር ከልጆቹ በላይ ነበር፣ ቤቱ ንብረቱ ለካ እግዚአብሔር ነበር። ለካ ሀብቱን ብትዳስስብህ፣ ለካ ስጋውን ብትነካብህ ይሰድብሃል፣ ይክድሃል ያለው ለካ ውሸቱን ነበር። ይሄ ተገለጠ። ዲያብሎስ ለምኖ አስፈቅዶ ነው መከራ ያጸናበት። ለምኖ አስፈቅዶ ነው እዚህ መከራ ውስጥ የጣለው። እስኪ እናንተ ኦርቶዶክሳውያን ወጣቶች ይህንን በቀላሉ መዝኑ። ዲያብሎስ እንኳን የተጣለው፣ እንኳን የወደቀው፣ እንኳን የካደው፣ እንኳን ለምኖ አስፈቅዶ ደጅ ጠምቶ መከራ ማጽናት ከቻለ የከበሩት የገነኑት ልዑላኑ ለምነው አስፈቅደው ከመከራ አድኑን ብሎ ማለት ምንኛ ስህተት ነው። ቀላ ሎጂክ እኮ ይህ የወደቀው እንዲህ መደመጥ፣ እንዲህ መሰማት፣ እንዲህ ማስፈቀድ፣ እንዲህ መለመድ፣ እንዲህ መከራ ማጽናት ከተቻለው እኛ ቅዱሳኑ ንጽሃኑማ እንዴት፣ እንዴት፣ እንዴት አይሱም ላስታውሳችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እንዲህ አላቸው። ሉቃስ ወንጌል ምዕራፍ 22 ላይ ምን ይላል? ስምዖን ስምዖን ሆይ፣ ሴጣን እንደ ስንዴ ሊያመጥራቸው! ለመነ ይላል አይል ይላል ታዲያ፣ ሴጣን እንደ ስንዴ ለማበጠር የልመና ኃይል ካለው የማስፈቀድ አቅም ካለው፣ ዲያብሎስን ያዋረደው ወደ ጥልቁ የጣለው ያ ሚካኤልን ማ መለመን አይችልም ማማለድ አይችልም ማለት ምንኛ የስህተት ትምህርት እንደሆነ በዚህ ብቻ እንኳን ልብ በሉ። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ ስንት ምን ቢገኝለት መልአክ ቢገኝለት መልአክ የተመኘለት ለምን ይመስላችኋል? የወደቀ መልአክ ስለጣለው የከበረ መልአክ እንዲያገኘው ተመኘለት። መከራውን መልአክ ቢያመጣበት ድነቱ መልአክ እንዲያድነው ተመኘለት። መልአክ ይጣለውን መልአክ እንዲያነሳለት ናፈቀለት። ይሄ የተመኘለት የተመኘለት ይህምን ነው እንዴ ዛሬ ኮሳ ወንድሞቻችን እኮ ነው የምናጠናው። መጽሐፍ ቅዱስ የወንድሞቻችን ከሳሽ ተጥሏለና የሚሮ እኮ ለዚህ ነው ይወላችሁ። በአንዲት ቤተ ክርስቲያን ውስጥ ያሉ ወንድሞቻችን ናቸው እኮ ቅዱሳን መላይ። አንዳንዶች በድፍረት ስለ ወንድሞቻችን ለማወቅ የምናደርገውን ጥረት ይቆጥሩናል። ስለ ወንድሞቻቸው ማያውቁ ቤተሰቦች ምንኛ ምስኪኖች ናቸው። ወንድሞቻቸውን የማይፈልጉ ያው፣ የሚራሩላቸው፣ ያው የቀናውን መንገድ የሚያሳዩቸው፣ ገሸ ወንድሞቻችሁን ገሸሽ ታደርጋላችሁ። ካደረጋችሁ እናንተ ጨካኞች ናችሁ። የወንድሞቻችሁ ትዝታ የላችሁ፣ ማሰብ የላችሁ፣ ፍቅር የላችሁ፣ መውደድ የላችሁ። እናንተ ጨካኞች ናችሁ። ይራራል ላስታውሳችሁ፣ ነቢዩ ኢሳያስ ንጉስ ኦዝያን በነገሰበት ዘመን ትንቢተ ኢሳያስ ምዕራፍ ስድስት ላይ ሳይገስጸው ቀረና ማይጠው ይዞ በካይናት ልማት ካላጠንኩ ብሎ ደፍሮ ሳይገስጸው ቀረና በከንፈሮቹ ላይ ለምጽ ወጣበት እግዚአብሔር ተጣላው። ንጉስ ኦዝያን በሞተበት ዘመን እግዚአብሔርን ከፍ ባለ ዙፋን ላይ ያየሁት ይላል። የትኛው ምሪዮት አለም ያልፋል። እናንተ ኦርቶዶክሳውያን ያ የትኛው ብርቱ ሀይል ያልፋል አደራችሁን ከየትኛውም ከሚያልፍ ርዕዮተ ዓለም ጋር ተጣብቃችሁ እንዳትገኙ። የማያልፈው ለትላንትም ለዛሬ ለእስከ ዘላለሙ የማያልፈው አምላካችን ኢየሱስ ክርስቶስ ብቻ። ለሚያልፉ ርዕዮተ ዓለሞች ስንቶች ተገዳደሉ! ለሚያልፉ ርዕዮተ ዓለሞች ስንቶች ደም ፈሰሱ! ለሚያልፉ የውሸት ርዕዮተ ዓለሞች ስንቶች ክፉዎችን ደገፉ! ስንቶች ነፍሳቸውን እስኪሰጡ ድረስ አለፉ። አለፈ ንጉስ ኦዚያ። እግዚአብሔር ግን በዙፋኑ አለ። ያንን ያሳየው እና ምን አለ መሰላችሁ? ወዮ አለ ያኔ ኢሳይያስ። ወዮ እኔ ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱ ሰዎች መካከል የምኖ ወዮ፣ ዓይኖቼ የሰራዊት ጌታ እግዚአብሔርን አይተውታልና። በዛ ዘመን እግዚአብሔርን ማየት ይህ ሞት ያክል የሚያስፈራ ነበር። ማንሄና ትቁይ የሶምሶን አባትናና አይተነዋልና ወ ሞትን ብለው ነበረ። ሄት እዚያ ኢሳይያስ ከንፈሮቼ የረከሱብኝ ብሎ ሲያረቅስ ከሱራፌል መላእክት አን ሱራፊ እየበረረ መጣለት ፍም ይዞ ከንፈሮቹን ነካለት። ያን ጊዜ ከለምሶ ያነሳለት ራራለት፣ ከሰማይ ወርዶ በረ መጣለታል። መላእክት እንደዚህ ናቸው። ስናረግስ አስችላቸው ስንጨነቅ አስችላቸው ስንቸግር እንግዲህ ተመከቱ በባህሪ አይሳምዱም እኮ የሁላችሁ እግዚአብሔር መላእክትን መቶ ነገድ አድርጎ ፈጥሯቸዋል በሶስት ከተማ አስፍሯቸዋል ኢዮር ራማ ኤረር በሚባሉ ሶስት ከተሞች ያስፍሯቸዋል በኢዮር አርባውን ነገድ በራማ እና በኤረር ሰላሳ ሰላሳውን ነገድ አስፍሯቸዋል በከተማ አስር አስር አስር አስር አድርጓቸዋል። እንግዲህ ሱራፊ አንዱ መልአክ ነው። እየበረረ መጣለት። ምን አድርጎ ራራለት። ለዚህ ነው ይህንን የሚያውቀው ይህ ሰው እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይሆን አድ ነው ከመቃብር የሚታደገው ከሞት ቢያድ ነው ዲያብሎስ ደስ እንዳይሰኝ እዮብ እንደ አፈር መልአክ ቢገኝለት ብሎ የጮለት እኮ ለዚህ ነው። እዩ እየራራለት ምን ያደርጋል? ወደ ጉድጓድ እንዳይወርድ ምን ቢለው አድነው ነው ቢለው ማል እግዚአብሔር ምን ቢልለት አድነው ነው እንደዚህ ነው ቢሉት እኮ መላይ ራፍተው አድነው ብለው ያማልዱና ይረዱና መጽሐፍ ቅዱስ እነዚህን ቃላት በግልጽ ነው የሚያስቀምጣቸው፣ ወገኖቼ ኤፍሬምን፣ ምናሴን የባረከው ቅዱስ ዮሴፍ በኦሪት ዘፍጥረት ምዕራፍ አርባ ስምንት ላይ እንዲህ የምትል ቡራኬ ባርኳል። ምን ይላል? ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርክ ይላል። ራርተው ያድኑናል፣ ራርተው ይጠብቁናል፣ ደግሞም በመንገዳችን ሁሉ ይራዱናል። መጽሐፍ ቅዱስ በግልጽ ይህንን ነው የሚናገረው። እነሆ ከዋነኞቹ አለቆች አንዱ ይረዳ ወደኔ የመጣ ይላል። ረዳትህን ትተዋለ። ጄሮም የተባለ የቤተክርስቲያናችን ሊቅ ክርስቲያኖች ለጸሎት ሲቆሙ ይላል መላእክታቸውም አብሮ ይቆማል ይላል። በርታ ይላል። አብሩን እኮ ነው የሚቆመው አብሮ። ይህንን የእግዚአብሔር መልአክ ችል ምትል ክርስቲያን ክርስቲያን እንዴት ትሆናለች? የዚህ የዕብራውያን መልእክት ምዕራፍን ዋናው ጭብጥ አይሁድ በወንጌል ፋንታ ኦሪት በሐዲስ ፋንታ ብሉይ በክርስቶስ ፈንታ ሙሴ በፋሲካው በግ ፈንታ በክርስቶስ ሥጋና ደም ፈንታ የፋሲካውን በግ ፈልገው ወደ ወንጌል ፈቀቅ አንልም ብለው ተቀምጠዋል። አይሁድ ወገኖቹ ስለነሱ ብዙ ተጨንቆ ብዙ ርቀት ይሄዷል። ቅዱስ ጳውሎስ እና ዕብራውያን ዋናው ጭብጥ መልእክቱ ምን መሰላችሁ? ኢየሱስ ክርስቶስን ማን ብለን እንመነው? ለሚሉት ለእነዚህ አይሁድ እቅጩን ማስተማር ነበር ስራው። ቅዱስ ጳውሎስ እና ዕብራውያን ምዕራፋን በመላእክትና በጌታችን በመድኃኒታችን በኢየሱስ ክርስቶስ መካከል ያለውን ንጽጽር ያስተምራል። ምን ይላል? ከመላእክት በቀኝ ተቀመጥ ያለው ከቶ ለማን ነው ይላል። በቀኝ ተቀመጥ ያለው ሚካኤል ነው? አይደለም። በቀኝ ተቀመጥ ያለው ገብርኤል ነው? አይደለም። በቀኝ ተቀመጥ ያለው ማን ነው? መቀመጥማ የሚገባው በባህሪው እኩል የሆነ ከአብና ከመንፈስ ቅዱስ ጋር ልጁ ነው። እና በቀኝ ተቀመጥ ያለው ከመላእክት ይልቅ ለማን ነው ይልና፣ አገልጋዮች ይቆማሉ። የባህሪ ልጁ ኢየሱስ ክርስቶስ ግን ምን ይሆና? ይኸውላችሁ፣ የሚቆመው ነው የሚበልጠው? የሚቀመጠው ነው የሚበልጠው? ተቀመጡ ነው የሚበልጠው የሚበልጠው። እንዲህ እያለ ያራቀቃል፣ ያስተምራ። ኢየሱስ ክርስቶስ ምንድን ነው የሚለው እንደው በቡሪን ወደ ዓለም ሲያገባ መላእክቱ ሁሉ ለእርሱ ይስገዱ ይላል ይላል። በኩር የተባለ ኢየሱስ ክርስቶስ ነው። አንድያ ልጅ ነው። ለአብም ለእመቤታችንም አንድ ልጅ ነው። እሱ ወደ ዓለም ሲልከው መላእክቱ ሁሉ ለማን ሚስገዱ ለኢየሱስ። ይበልጣል ይላቸውና እንደው መጨረሻ ላይ ቅጩን እርሱ ከመላይ አብዝቶ ይበልጣል ይላል። ከጥንቶቹ ከቶ አልቆ ዙፋን የዘላለም ነው። አንተ የዘላለም አምላክ ነህ ይልና ስለ መላእክት ሲናገር መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። እንደ እሳት ኃያላን እንደ ነፋስ ረቂቃን ስለሆኑ እሳትና ነፋስ ብሎ ገለጻቸው። በተግባራቸው ንጽጽር አስቀመጠና ቁጥር አስራአራት ላይ ምን ይላል? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም? ምን አለ? ማናቸው እነሱ ሁላችን መዳንን እንወርስ ዘንድ ምን ያደረጉና፣ መዳናህን እንድትወርስ እገዛ የሚያደርግልህ ይህምት መጥ አንተ ክርስቲያን ወይ ማነ ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች ናቸው አለ። መዳናችንን እንፈጽም ዘንድ የሚያግዙ ቅዱሳን መላእክት ናቸው። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክር አለው ይልና ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካም እና ደስ የሚያሰኝ ይህ ነው። ሰዎች ሁሉ ሊድኑና እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካም እና ደስ የሚያሰኘው ይህ ነው ይላል። የቱ ከላይ እየጠቀሰው ምንድን ነው? ከላይ እየጠቀሰው ጸሎት ልመና፣ ምልጃ ከሁሉ በፊት እንዲደረግ ምንላለው፣ መክራለው። በእግዚአብሔር በመድኃኒታችን ፊት ሰዎች ሁሉ ሊድኑ እና እውነቱን ወደ ማወቅ ሊደርሱ ደስ የሚያሰኘው ምን ምንድን ነው? ጸሎት ልመና፣ ምልጃ ለሰው ሁሉ እንዲደረግ ሰዎች ሁሉ መዳንን ይወርሱ ዘንድ እግዚአብሔር የሚመኘው ምንድን ነው? ለሰዎች ልመና ምልጃ እንዲደረግ ሁሉ መዳንን ይወርሱ ዘንድ የሚለውን ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ደስ የሚያሰኘው ይህ ነው አለ። ምን ጸሎት ልመና ምልጃ ከሁሉ በፊት ለሰው ሁሉ እንዲደረግ መክራለሁ ሁላችንን የሚያስፈልገን ነገር ጸሎት ልመና መልጃ ስለሰዎች ሁሉ ስለ ነገሥታትም ስለመኳንንትም እንዲደረጉ ይፈቅዳል እግዚአብሔር። ለዚህ እኮ ነው የቀናውን መንገድ ለሰው ያስታውቀው ዘንድ ይሄንን ጋር ነው መልአክ ሉቃስ ወንጌል ምዕራፍ 13 ቁጥር ስድስት ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ሶስት አመት ተመላለሰ፣ ፍሬም አላገኘባትም። የወይን አትክልት ጠባቂውንም ሰራተኛውንም ና ቁረጣት፣ መሬቱን ደግሞ ለምን ታጎሳቆላለች? የወይን አትክልት ሰራተኛው ጠባቂው ግን እንዲህ አለው፣ ጌታ ሆይ ዙሪያዋን እስክኮተኩትላት፣ ፋንድያ እስካፈስላት፣ ንፋስ እስክከላከልላት፣ አረም እስክነቅልላት ውሃ እስካጠጣ ወደፊት ብታፈራ ደህና ነው። ያ እነዚያ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም? የበለሱ ባለቤት ማነው? አስንጌን ምዕራፍ 13 ቁጥር 6 የበለሱ ባለቤት እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 5 ቁጥር ላይ ለወይኔ ያላደረኩለት እንግዲህ ምን አለ? ቅጥር ቀጠርኩለት፣ በድንጋይ አጠርኩት፣ ወይን ያፈራል ብዬ ተማመንኩት፣ እሱ ግን ሆምጣጣ ፍሬ አፈራ ብሎ ወይኔ እያለ የሚናገረው ባለቤቱ እግዚአብሔር ነው። በለሱ የሰው ልጆች ናቸው። ሶስት ጊዜ ተመላልሶ ፍሬ የፈለገባቸው ፍሬ አጣባቸው። የወይን አትክልት ሰራተኛ ወይም አሁን የሚያከራክረን እሱ ነው፣ ወይም የሚያወያየን እሱ ነው። የወይን አትክልት ሰራተኛ ወይም የወይን አትክልት ጨባጭ ነው። ማነው? እሱ ነው። አሁን በደንብ ምናየው አንዳንድ ሰዎች ይሄ ወይናት እንደውም በአንድ ጊዜ ስወያይ በለሱ ማን ነው አኩት ይሄም ጥያቄ እ ይሄ በለስ ይሄ በለስ ማን ነው ስለው ይሄ በለስማ ኢየሱስ ነው አለ። አረ እባክህ እንግዲያዊ ቆረጥ የተባለው ኢየሱስ ነው ስለው ደነገጠ። ምን ምን ላይ እንደሚተረጉም እንኳን እኮ ብዙ አያውቁትም አይጨነቁም እንደሚሉት ነገር እኔ ግንድ ብሎ የለ እና ሊቆረጥ ነው ኢየሱስ ደነገጥ እንደዚህ ናቸው። ብዙ ብዙ ብዙም አይጨንቃቸውም ለሚሉት ነገር ብቻ ይህ ምሳላቸው እንጂ ፕራይቬት ጀጅ ያደርጋሉ። በግል ፍርድ ብሎ ሉተር ስላስተማራቸው የትኛውንም ነገር ለመፍረድ ችግር የለባቸው። እናስታውሳለሁ። የገላትያ መልእክት ምዕራፍ ስድስት ላይ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል ጳውሎስ። አንዱ ሰንበት ተማሪ ነው፣ ጳውሎስ ለዓለም ተሰቅሏል እንዴ? ይሄው ተሰቀልኩ እኮ ይላል ይለዋል

ወጃቸው እና ካለ ለማለት ይወጣል። እኔ ከእሱ ምን ነገራቸው ነበር። ይሄ መጽሐፍ ቅዱስ የሚፈታ ሰራተኛው ማን ነው? ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው በሰማይ ዘውትር በሰማያት ያለውን የአባቴን ፊት ያያሉ፣ እላችኋለሁ። እያንዳንዱ በለስ፣ እያንዳንዱ ጠባቂ፣ እያንዳንዱ ሰው አንዳንድ መልአክ አለው። ቀናን ማታ አንድ ሊቃውንቱ ያራቀቁታል። ለዚህ እኮ ነው መልአካችሁ አጠገባችሁ ስለሆነ እባካችሁ አፋችሁን ሰብስቡ። በቅዱሳን ሕይወት ውስጥ አይታቸዋል። ስለ ሰው ሲያወሩ ያደረግባቸው። እኛ እንኳን መልአክ ለማየት እርግጠኛ እኛ መተያየት እንኳን ከብዶናል። ያሰማቸው ድምጽ አጠገባቸው ሲሸታቸው ኑሯችን ሲሰጣቸው ያፍናል። እባካችሁ በክፉ ነገር አትሽተቱ አጠገባቸው ልክ በሉ። ከእነዚህ ከታናናሾች አንዱ እንዳትንቁ መላእክቶቻቸው እኮ ነው የሚለው። እዩ አንዳንድ መላእክ አላቸው፣ ጠባቂ አላቸው። እዩ የዚች በለስ ሰራተኛ ጠባቂዋ መላእክ መሆኑን የምታውቁት መላእክቶቻቸው የሚል ቃል ተቀምጦልናል።